ሕዝበ ክርስቲያኑ የትንሣኤ በዓልን ሲያከብር በይቅርታና በመተሳሰብ ሊሆን እንደሚገባ የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኛው ተናገሩ። ተቀዳሚ ምክትል ከንቲባው ለመላው የክርስትና እምነት ተከታዮች የእንኳን አደረሳችሁ መልእክት አስተላልፈዋል። ቃል ኪዳን ኃይሌ ተጨማሪ ዘገባ አላት። በክርስትና እምነት ተከታዮች ዘንድ የሚከበረውን የኢየሱስ ክርስቶስ የትንሣኤ በዓልን አስመልክቶ የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኛው ለመላው የክርስትና እምነት ተከታዮች የእንኳን አደረሳችሁ መልእክትን አስተላልፈዋል። በዓሉ ለሌሎች የሚከፈል ዋጋን ማሳያ ነው ሲሉም ገልጸዋል። የከተማችን ነዋሪዎችና መላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ለማለት ተወዳለሁ። እንግዲህ የትንሣኤ በዓል ተምሳሌትነቱ ኢየሱስ ክርስቶስ ለፍቅር ሲል ወደ መሬት መጥቶ እኛን በእኛ ምሳል ለሰው ልጅ ዋጋ የከፈለበት ነው። የፍቅር በዓል ነው። ለሌሎች የሚከፈል ዋጋን ማሳያ ነው። የኢየሱስ ክርስቶስ ትንሣኤ የሰው ልጆችን በፍቅርና በይቅርታ ያስተሳሰረ እርቅ የተፈጸመበት እንደሆነ ሁሉ የዛሬው ትውልድም ችግሮችን በውይይት በመፍታት በይቅርታና በፍቅር መተሳሰር ይገባዋል ሲሉም አቶ ቻላቸው አሳስበዋል። በእኛ ዘመን ደግሞ የገጠሙንን ችግሮች ለሕዝብ ሲባል ይቅርታ የምንባባልበት አሁንም ትላንት የተሰሩ ጥሩም መጥፎም ቢኖሩ ይቅር ተባብለን የዛሬን ኢትዮጵያ የዛሬን ሀገር ግንባታችን ላይ ሁላችን የራሳችን እንድናበረክት ለክልላችን ስንል ለህዝባችን፣ ለነዋሪው ስንል አጠቃላይ በፍቅር የመተው ነገሮችን በመቻቻል በመነጋገር የመፍታት ነው ተምሳሌትነቱ። በዓሉ ሲከበር የተቸገሩ ወገኖችን በመርዳትና በመተሳሰብ መሆን ይገባል ሲሉ መልዕክት ያስተላለፉት ከንቲባው መረዳዳትን የዘውትር ተግባር ማድረግ አስፈላጊ መሆኑን ጠቁመዋል። በዓሉ የመቻቻል የመደማመጥ፣ የመደጋገፍ አንዱ ለአንዱ የመቆም በመሆን የዘወትር ተግባራችን በማድረግ ለአሁን ብቻ ለአንዴ ብቻ የሚገለጽ ሳይሆን ሁሌም በየኑሯችን ውስጥ አሁን ያደረግነውን ድጋፍ አሁን ያደረግነውን መተሳሰብ በጾም ወቅት ያሳየናቸውን ራስን ሰብሮ ነገሮችን አስተዋብሎ የሄድንበት መንገድ የሁልጊዜ ህይወታችንና መንገዳችን እንዲሆን